አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ጓደኞች፣ እንደምናላችሁ ከኔ ጋ ሁሉ ሰላም ነው፣ አልሐምዱሊላ ደና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ዘግይቼም ቢሆን ማለት ነው ኢድ ሙባረክ ብያለውኝ። ያው አንዳንድ ጊዜ ነገሮች ቀላል ይመስሉናል፣ ሀገር ስንገባ ግን ብዙ የማይመቻች ጊዜያቶች አሉና፣ ለዛም ለዛም ነው ትንሽ ጠፋ ምለው እና ኢድ እንደት ነበር? ከእናንተ ጋር ከኔ ጋር በጣም ደስ ይል ነበር፣ አልሐምዱሊላህ ያው እዚህ ጋ ደግሞ ኬኔቶ እያዘጋጀን ነበረ። ያው ከብዙም አልተመቸኝም ነበር እና ያው ኢድ ቀረብ ሲል ነው ያው ጉድ ጉድ ማለት የጀመርኩት ማለት ነው እዚህ ጋር ኬኔቶ እያዘጋጀን ነው። በጎረቤት እያገዘችኝ ነበረ ጎረቤቴ ክርስቲያናት። የሚገርማችሁ ነገር ማለት ነው ግን ስብሀና ላ በጣም ነበረ እንትን እያለች ነበረው እያገዘችኝ የነበረው በጣም አብዛኛውን ስራዎች እያሰራችኝ ነበረ ማለት ነው። እዚህ ጋር ኬኔቶ ስንሰራም አብርን ነበርን እና ሌሎች ሌሎችንም ስራዎች ስንሰራ ያው አብርን ነበርን ማለት ነው። ያው እንግዲህ እኛ ኢትዮጵያውያኖች በማንኛውም ሁኔታ ላይ ሆነን መረዳዳት ደስ ይለናል። እኔና እሷም እየተረዳዳን ነበረ። ያው የሃይማኖት ልዩነት ወይም የብሔርና የዘር ልዩነት ምንም በመካከላችን የሚፈጥረው ነገር እንደሌለ ያሳያል ማለት ነው። እና የሚገርማችሁ ነገር እንደዚህ ጊዜው ቀረብ ሲል ቢሆንም የተሰራው ኪኔቶ በጣም የሚጣፍጥ ነበረ ሀቂቃን ማለት ነው በጣም እና ደስ የሚል ጊዜ ነበር፣ ደስ የሚል ሁኔታ ነበር የነበረው። የሚገርመው ነገር በሕይወቴ ለመጀመሪያ ጊዜ ኢድን ደስ ብሎኝ በዚህ ሁኔታ ሳሳልፈውና። በጣም ገረመኛ። አህልካ ታግሰን ካልፍ ናቸው ነገራቶች ሁሉ ያልፋሉ፣ ነገራቶች ሁሉ ለበጎ ናቸው ብዬ ራሴን እንትን እያልኩት ነበረ እና ዘንድሮ ሮመዳን በሀገሬ ላይ ደስ ብሎኝ ለመጀመሪያ ጊዜ በትዳር ውስጡ ሳሳልፈውም ለመጀመሪያ ጊዜ ነው እና በጣም ደስ የሚል ሁኔታ ነበረው። ማንም ሰው እንደነበረ እንትን አይለም ማለት ብዙ ጊዜያቶች አልፈዋል እየከፋን እያለቀስን በስራ ላይ ሆነን ደክመን፣ አያልፉም የተባሉ ጊዜያቶች አልፈው ዛሬ ላይ ደግሞ እንደዚህ በቤቴ እንግዳ ተቀባይ ሁኜ፣ በቃ በጣም ደስ የሚል ስሜት ነበረው እና ውድ እህቶቼ እናንተም ለሀገራችሁ አብቅቷችሁ፣ አላህዬ ሱብሐነሁ ወተዓላ በሰላም ለሀገራችሁ አብቅታችሁ የምትደሰቱበት አድጋችሁ። እዚህ ጋ ደግሞ ቡና ቆሎቼ ነበረ። እና ያው ቡና ቁልቼ ያስቀመጥኩ ነበር እንድቀዘቅዝ። እዚህ ጋር ዳቦ አብክቻለሁኝ። እንደነገርኳችሁ ነው ኢድን በቤቴ ወይም ደግሞ በትዳር ላይ ሆኜ ለመጀመሪያ ጊዜ በህይወት በቃ ሳሳልፍ ነው እና በጣም ደስ የሚል ስሜት ነበረው። አልሀምዱሊላህ በቃ እኛ ከታገስን ሁሉም ነገር ያልፋል ያልፋልና ሁሉም ነገር አልፎ በሰው ሀገርም ብዙ ተንከራትቻለሁ። በዚህም በሀገር ውስጥ በጣም እየከፋኝ አትቼ ብዙ ነገር ሁም ያለውኝ እና ዛሬ ላይ ደግሞ እዚህ በቤቴ እዚህ ጋር ወጥ እየሰራውኝ ነበረ። ባለቤቴ ውስጥ ቤቱን እያስተካከለልኝ፣ እኔ ደግሞ ውጭ ላይ ወጥ እየሰራው ነበር እና ደስ የሚል ስሜት ነበረ። እዚህ ጋር ደግሞ ትንሽ ነው ምናምን እያልኩ ነበር እየሰራውኝ ነበረ ማለት ነው ያው ብዙ ላይ ነውን ይበስና ምን ሰራውን በከሰል ደግሞ ለፍነቱ ለመነገቶይ ነው የምጠቀመው እንህ እንግንን ሲሆን ማለት ነው። እዚህ ጋር ደግሞ እንግዲህ እንደምታዩት ተዘገጃጅታል ማለት ነው። አብዛኛውን ቤት ውስጥ ያለውን እንኳን ባለቤቴ ነው ያስተካከልልኝ፣ አላህ ያክብርልኝ። በዚሁ አጋጣሚ እውነት እንደዚህ የሴት የወንድ የሷ ስራ ነው ምናምን ብሎ የሚል አይነት ሰውም አይደለምና በጣም መሽቶም ስለነበረ ከስራ ገብቶ ነበር እያገዘኝ ነበረው፣ እና ደስ የሚል ድባብ ነበረው። ድካም አይሰማንም ምናምን እኔ ማለት የሆነ ሌሊቱን ሙሉ አልተኛሁም ነበረ። ያው ስራ ሙዬም ስለነበር በቃ አይደል ደስታው ራሱ ያው ድካማችንን ያቀልልናል እና የሆነ ደስ የሚል ድባብ ነበረው። ስብሀናላህ እና ውድ ጓደኞቼ እኔ ኢድን በዚህ መልኩ ነው ያሳለፍኩት። በጣም በሚያምር ሁኔታ ስብስብ ብለን ምናምን እንግዳዎቻችን ድንገት እየመጡ ምናምን ነገር ነበር ያሳለፍነው እና እናንተንም አላህ ለሀገራችሁ ያብቃችሁ። አላህ ስብሀኖ ተዓላ ሁሉን ነገር አስተካክሉላችሁ ደግሞ በሀገራችሁ ላይ ዛሬ እኮ ደስ ብሎን ነው ያሳለፍነው የምትሉበትን ጊዜ አላህ ቅርብ እያድርግላችሁ እና አይዟችሁ ሁሉም ነገር ያልፋል። ሁሉም ነገር ለኸይር ነው። ምናልባትም ዛሬ ከፍቷችሁ፣ ዛሬ የሰው ሀገር መሯችሁ ሊሆን ይችላል። ነገ ግን ደግሞ አላህ ሱብሓነ ተዓላ በኸይር ነገር ስለሚክሳችሁ አብሽሩልኝ ልላችሁ ወዳለው የዛሬውን መድከማችሁን፣ የዛሬውን ልፋታችሁን፣ የዛሬውን መከፋታችሁን አትዩ። ነገ ደግሞ በሀገራችሁ ላይ መታችሁ የራሳችሁን ቤት ይዛችሁ ደስ የሚል ትዳር ኑሯችሁ እንደምትኖሩ ተስፋ እያደረጋችሁ ጠንካራ ልትሆኑ ይገባል። ዛሬ የሆነ ሁሉ ነገ አይኖርም። ትናንትና የተከፋ ነው ሁሉ ለዛሬ አይደገምም እና ሁልጊዜም ቢሆን ተስፋ ሊኖራችሁ ይገባል። በሰው ሀገር ላይ ስንኖር ብዙ ጠውረዶች አሉት። ያንን ደግሞ አልፈን ሀገራችን ገብተን በቃ ጥሩ ህይወት እንኖራለን ብላችሁ ሁልጊዜም ተስፋ አድርጉ። ከተስፋ አድራጊዎች እንጂ ከተስፋ ቆራጮች እንዳትሆኑ። ምክንያቱም ሁሉም ነገር የሚሆነው ለኸይር ነው። ዛሬ የተከፋንበት ነገ ልንደሰትበት ነው እና ሁልጊዜም ቢሆን በአላህ ሱብሃነሁ ወተዓላ ተስፋ አይቆረጥም። ጀግኖች ሆኑ። ጀግና ደግሞ ወድቆ አይወድቅምና ነገ በሀገራችሁ ላይ መታችሁ በቃ ጥሩ ህይወት እንደምትኖሩ ተስፋ እያደረጋችሁ ዛሬን በቃ በትዕግስት ልታልፉት የዛሬውን ድካም፣ የዛሬውን ብቸኝነት፣ የዛሬውን መከፋት በቃ ለነገ ኸይር እንደሆነ እያሰባችሁ ልትጽናኑ ይገባል እና አብሽሩልኝ ልላችሁ እወዳለሁ። አላህ በሰላም ለሀገራችሁ ያብቃችሁ። መልካም ጊዜ